የጎንደር ዩኒቨርሲቲ ታሪካዊ ምዕራፍ ላይ ይገኛል አሉ የኢፌድሪ ፕሬዝደንት ታዬ አፅቀሥላሴ። ጎንደር ዩኒቨርሲቲ የተመሰረተበትን 70ኛ ዓመትና የማስተማሪያ ሆስፒታሉ 100ኛ ዓመት የምስረታ በዓልን ምክንያት በማድረግ ከ4 ቢሊዮን ብር በላይ በሆነ ወጪ ያስገነባውን 22 ፕሮጀክቶች ለአገልግሎት ክፍት አድርጓል። የኢፌድሪ ፕሬዝደንት ታዬ አፅቀሥላሴ በፕሮጀክቱ የምረቃ መርሃ ግብር ላይ ባስተላለፉት መልእክት የዩኒቨርሲቲው ሆስፒታል ለ100 ዓመት ለአካባቢው ማህበረሰብ የሕክምና አምባ የመዳንና የመጠገን ምልክት ከመሆኑን ባሻገር ስመጥር ባለሙያዎችን ያፈራ የልህቀት ማዕከል በመሆን ወደ ታሪካዊ ምዕራፍ እየተሸጋገረ ነው። ዩኒቨርሲቲውን ከአስር ዓመት በፊት ከሚያውቁት አሁን ላይ የላቀና የሚያኮራ የለውጥም ማስመዝገቡን አንስተዋል። ስኬቱ ያመጣው የዩኒቨርሲቲው አመራሮችና ማህበረሰቡ በስራ ተግባብተው መስራታቸው መሆኑን በመናገር የጀመረውን የዘመናዊነት መንገድም አጠናክሮ መቀጠል እንዳለበት አሳስበዋል። በመድረኩ የተገኙት የአማራ ክልል ርዕሰ መስተዳደር አረጋ ከበደ ባስተላለፉት መልእክት በዛሬው እለት የጎንደር ዩኒቨርሲቲ ያስመረቃቸውን ፕሮጀክቶች የትምህርት፣ የማህበረሰብ ብሎም የምርምር እድገት መለኪያ ናቸው። ዘገባውን ያደረሰችን ሄብሮን ዋልታው ናት።